ሳሎን ላይ ስንመጣ እንግዲህ የሳሎኑ ዲዛይን ይህንን ይመስላል። ያው ቤቱ እንግዲህ ከአሁን በፊት እንዲጀመር ቪዲዮ ሰርችላችሁ ነበር። እነሆ አሁን ላይ ሙሉ ለሙሉ ኮርኒሱም አልቆ ተቀባብቶ ግድግዳውም ሁሉም ነገር ተጠናቋል ማለት ነው። በጣም ትልቅ ቤት ነው ቤቱ በየክላሱ ያሉትን ዲዛይኖች ሙሉ እንግዲህ የምናይነው የሚሆነው ማለት ነው። ስለዚህ እናንተ ይህን ቪዲዮ እስከ ፍጻሜው ብትመለከቱ እጅግ በጣም ትጠቀሙበታላችሁ። አሪፍ አሪፍ ነገሮችን የማሳያችሁ ነው የሚሆነው። አብራችሁ ይቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ደስ ናችሁ ውድ የቻናል ቤተሰቦች ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። እናንተም በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ውድና ተከበራችሁ ተመልካቾች እንሆ ዛሬም በውቢታዋ መሀል አምባ ላይ ያኔ ተታችንን ቤት እንግዲህ ሙሉ ለሙሉ ሰርተን ዛሬ እንሆ አስረክበናል ማለት ነው። ቤቱ እንግዲህ ይህንን ይመስላል። እያንዳንዱ ክፍሎችን የማስጎበኛችሁ ነው የሚሆነው ማለት ነው። ቦርድ ነው የተሰራው እንግዲህ ወይም ጅፕሰም ኮርኒስ ነው። እያንዳንዱ ክፍሎች ላይ ያሉትን ዲዛይኖችም የምናይ ይሆናል። ውድ ተመልካቾች በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደው መልኩታን በመጫን ቤተሰብ ሆኑ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ውድ ተመልካቾች ይህ ቤት ሰባት ክላስ ነው ማለት ነው፣ ሸዋርን ጨምሮ እያንዳንዱ ክፍሎች ላይ የሚገራ የሚሆኑ ቦርዶች ወይም ጅፕሰም ኮርኒስ ተሰርቷል። ከለሮችንም እንዲሁም ደግሞ ዲዛይኖችንም ጭምር እያንዳንዱ ክፍል ላይ የምናይ ነው የሚሆነው ማለት ነው። ስለዚህ ግድግዳውም እንግዲህ እንደምትመለከቱት ሙሉ ቤቱ አንድ አይነት ከለር እንግዲህ፣ በዚህ መንገድ ግርግዳውም ተቀባብቷል ማለት ነው። መቃን ምናምን ሁሉ ነገር ጽድት ብሎ ልቅም ብሎ ተሰርቶ አልቋል። ሌላው የግርግዳ ከለር እንግዲህ ይሄ ተቀብቷል። የተቀባውም ቀለም የግድግዳ ቀለሙ ሲልኮማት ነው የተቀባው። ከሲልኮማቱ ላይ ደግሞ ሲልኮት ቫርኒሽ ተጨምሯል ማለት ነው። ስለዚህ ግድግዳ እንደፈለጋችሁ ማጠብ፣ ማጽዳት ትችላላችሁ ማለት ነው። እነሆ ዘኮሎም ልቅም ብሎ ተቆርጧል ማለት ነው። ስለዚህ ውድ ተመልካቾች ያለው ነገር እንግዲህ ዝቤል ላይ የአንዳንዱ ክፍሎች ላይ የማሳያችሁ ነው የሚሆነው ማለት ነው። ከዚህ በኋላ እንግዲህ የማብሪያ ማጥፊያና ሶኬት እንዲሁም ደግሞ የአምፖል መገጣጠም ስራ ነው የሚቀረው ማለት ነው። ከዛ ውጭ ያለው ነገር ሙሉ ለሙሉ አልቋል። የመጋረጃ ብረቶች ሁሉ ነገር ተቀባብረው እንደምታወቅ ተጠናቋል ማለት ነው። ስለዚህ ያው ኮርኒሶቹም እንግዲህ ሸህታችን ለእያንዳንዱ ክፍሎች የሚሆን ዲዛይኖችን መርጣ ይሰራ ባለችው መሰረት እንግዲህ እያንዳንዱ ሁሉም ክፍሎች ላይ ዲዛይኖቹ ተሰርተው እንሆ ተጠናቀዋል ማለት ነው ከሳሎን ገባ እንዳለ እናገኛ ክላስ ናት። አሁን እየማሳያችሁ ማለት ነው። ስለዚህ ሳሎኑ ዚህ ጋ አለ። ይህን ይመስላል። ሳሎኑ ላይ ያረፈው ዲዛይን ይህን ይመስላል ማለት ነው። ከዚህ መጣ ስንል መኝታ ክላስ እዚህ ጋ አለ። ቀጣይ ደግሞ ስንገባ ደግሞ ሌላ አንድ መኝታ ክላስ አለ። እዚህም ጋር እንግዲህ የተሰራው ኮርኒሱም ይሄንን ይመስላል። እንግዲህ አይታችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ቦርዱ እንግዲህ በዚህ መንገድ ጠርዞቹ ልቅም ብለው የተሰራ የሆነ ስራ ነው ማለት ነው። ማንሻላ ተባረከላ። ይሄን ይመስላል እንግዲህ። ስለ ግድግዳው ከለር ያው ተነጋግረናል። ሙሉ ቤቱ ላይ አንድ አይነት ሲልኮማት ቀለም ነው እንግዲህ ተጠቀምነው ማለት ነው። ከዛ ላይ ደግሞ ይህ የምታዩት ይሄ ማለት ነው። ሲልኮማት ማለት ይሄ ነው። የዚህ ያንዱ ዋጋ 6700 ብር ነው ማለት ነው። አሁን ላይ የሚሸጠው በሌትር ደረጃ 15 ሊትር ነው እንደምትመለከቱት ይሄ ነው። ለዚህ ቤት እንግዲህ ሶስት ወስዷል የዚህ አይነት ማለት ነው። ይሄ ሁለት አለ ሌላ ተጨማሪ ስላለ ነው። ለግድግዳው ብቻ ሶስት ቀለም ወስዷል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እያንጸባረቀ የምታዩት ይሄ እስከ መቃኑ ተቀብቶ ነው ግድግዳውም ላይ ያለ። እንደምትመለከቱት ይህ እንግዲህ በጣም ነው የሚያንጸባርቀው። ይህ የምታዩት ይሄ ምንድን ነው? ሲልኮት ቫርኒሽን፣ ይሄ ደግሞ ማለት ነው። ይሄ ሲደረብበት ደግሞ ግርግዳውን ማጠብ ትችላላችሁ፣ ማዘጋጀት ትችላላችሁ ማለት ነው። ስለዚህ የቱርክ ቀለሞች ናቸው ዝቤ ላይ እንግዲህ የተጠቀምነው ነው ማለት ነው። ስለዚህ ሌላኛው መኝታ ክላስ ላይ ያለው ዲዛይን ደግሞ ይህንን ይመስላል። ወደ ሌሎችም ደግሞ የምንሄድ ይሆናል ማለት ነው። ይህን ይመስላል። ያው መጋረጃ ብረት መስኮት ምናምን ያሉበት ላይ በሙሉ መጋረጃ ብረቶቹም እንደዚህ ተሰርተዋል። ሌላው ጠርዞቹም እንደምታዩት ልቅም ብሎ የተሰራ ነው ማለት ነው። እስኪ ወደ የቀጣው ክላስ እንግባ። ወደ አራተኛው ክላስ ስንመጣ ደግሞ እዚህ ጋር ያው የክችን ክላስ ነው። ይህ እንግዲህ ያው መጥበክ ነው። ይህን ይመስላል። እዚህ ጋር ራሷን ያቻለች ተቋረጠች ትናለች። እችን እስኳትራ ተጠብቁ። እንግዲህ እንደምታወት እች ዲዛይን እዚህ ላይ ያርፋለች ማለት ነው። ይህን ይመስላል። ውድ ተመልካቾች እንግዲህ ሌላው ወደ አምስተኛው ክላስ ስንገባ። መጀመሪያ ላይ አንድ ሳሎን አሳይቻቸዋለሁ። ከዚህ ጋር ደግሞ የሴቶች ሳሎን የሚባል አለ። ይህ ሳሎን ደግሞ ይሄ ዲዛይን ተሰርቷል። ይሄን ይመስላል። ከዚህ ጋር ስንገባ ደግሞ ሌላ አንድ መኝታ ክላስ አለ። ሱም የምናይ ነው የሚሆነው ማለት ነው። ስለዚህ እዲ ተመልካቾች ቤቱ እንግዲህ ልቅም ብሎ የተሰራ የሆነ ስራ ነው። አሰራሩ ዘመን ያለ ነው። በጣም ትልቅ ቤት ነው። ሁለት ቤት ማለት ነው። ማሻላህ ተባረከላህ። ስለዚህ ቤቱ እንግዲህ ሙሉ ለሙሉ እንደምታዩት በዚህ መንገድ ተጠናቋል። እህታችንም እንግዲህ በመረጥሻቸው ዲዛይኖች በፍላጎትሽ ሁሉንም ነገር ጥቅም አድርገን እንደዚህ ቤቱን አስውበነዋል ማለት ነው። ማሻ አላ ይህን ይመስላል። የግድግዳውን ከለር እንግዲህ እንደምቶች እንጠራጠርም። በጣም የሚገርም የሆነ ከለር ነው ማለት ነው። ወጣ ያለ ነው። ያ ማለት ለእይታም ወጊ አይደለም፣ የማይሰለች የሆነ ከለር ነው ማለት ነው። አሁን ላይ እንግዲህ የሚቀቡት ከለሮች በተለይ ግድግዳ ላይ ስጠቀሙ ቦጌ ያልሆነ ከለር በተጠቀሙ በጣም አሪፍ ነው ማለት ነው። ሁለተኛ ሙሉ ቤቱ ላይ አንድ አይነት ከለር ሲሆን ደግሞ ይበልጥ በጣም ነው የሚያምረው ማለት ነው። ይህን ይመስላል እንግዲህ ቀጣዋን ክላስ ደግሞ እንመልከት። እዚህ ጋር ስንመጣ መኝታ ክላስ ነው። ይሄን ይመስላል እንግዲህ ኮርኒሱም በዚህ መንገድ ተሰርቷል። ውድ ተመልካቾች ከዚህ ውጭ ደግሞ ሸዋርና የሽንት ቤት አንድ ክላስ አለ እና መስኮቶቹም መጋረጃ ብረቱም በዚህ መንገድ ተጠናቅቋል ማለት ነው። ውድ ተመልካቾች እንግዲህ እናንተ ማየታችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ስራዎችን ከስር ከስር ስርት አስረክበን ነው የምንወጣው። ለቀለም ብቻ ነው ዙረን የምንመለሰው። ሌላው የፖሊስና ግድግዳ ቻክ ምናምን ልቅ ግን ጨርሰን ከዚያ በኋላ ነው ለቀለም የምንመለሰው። ስለዚህ የስራም የማንጓተት ምናምን ነገር ከኛ ጋር የለም ማለት ነው። ወደ ተመልካቾች እንግዲህ ወዳችሁና ፈቅዳችሁ ሁሌም ስለምትከታተሉን እንዲሁም ደግሞ ስለምታበረታቱን በተለያየ ሀሳቦችን በመስጠት ሁላችንም ከልብ እናመሰግናለን ማለት ነው። ቻናሉ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ተቀላቀሉን። ወቅቱን የጠበቁ ስራዎችን እንግዲህ እየሰራን ለእናንተም የሚጠቅም ለእኛም የሚጠቅም የሆነ ነገር ነው በዚህ ቻናል ላይ የምናቀርበው ማለት ነው። ስለዚህ ሰብስክራይብ እታደርጉት ትጠቀሙበታላችሁ ለማለት ነው። ይህ ቤት ያንዳንዱ ምን ያህል ማቴሪያል ወሰደ፣ የባለሙያን ጠቅላላ አድርጎ ስንት ብር ጨረሰ የሚለውን ምናልባት እንግዲህ እስከ መቶ ሀያ ቆርቆሮ ለሰራችሁ ሙሉ መረጃውን የማቀርብላችሁ ነው የሚሆነው ማለት ነው። ምክንያቱም ብዙ ሂሳቦች ስላሉ ነው። አንደኛ ማቴሪያሎችን እንግዲህ ባለቤት ነው ያቀረባቸው፣ ከነሱ ማቴሪያሎችንም ጠንቅቅ አድርገን ለእናንተ መረጃ ይሆን ዘንድ ደግሞ በቀጣይ የማቀርብላችሁ ነው የሚሆነው ማለት ነው። እስከዛው ያላችሁበት ሰላማችሁ ይብዛልን። ወሰላሙ አለይኩም ወረህመቱላህ ወበረካቱ።